ታዋቂዋ እና ፌመስዋ አቢር የሊባኖስ ወይም ሌባኖን ተወላጅ የሆነችዋ ቲክቶከር እንግዲህ ኒካዋን አስራለች። ከሀያ ዘጠኝ ሚሊዮን በላይ ተከታይ ያላት የሁሉም አገር ምግቦች የምትሰራ የምታስተዋውቅ፣ እጅግ ስነ ምግባሯ በሚያምር አደብ የተሞላ የሆነች ውብ ሊባኖሳዊ እንግዲህ ኒካዋን አስራለች። ብዙዎቹ አግራሞት የፈጠረባቸው እጅግ በጣም የተደነቁባት ብዙ ብዙ ብዙ ሚሊዮነሮች መጠየቅ የምትችል ወይም ደግሞ ኒካዋን በብዙ ሚሊዮን አድርጋ ፌመስ ናት፣ የበለጠ ፌመስ መሆን የምትችል ነበረች። እሷ ግን በምንም ተመን የሌለው የማይተመን የሆነ ትልቁ የአላህ ቃል ቁርዓን አድርጋለች። መህርዋ ወይም ኒካዋን የታሰረላት እንግዲህ ትክክለኛ ኢስላማዊ አደብ ሱናው በተመለከተ መልኩ ሱናውን ባስከተለ መልኩ አድርገዋለች። ይሄ ደግሞ ሁሉንም የበለጠ እንዲወዳት እንዲከተላት፣ እንዲያከብራት አድርገዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ተናፈቂ የሆናችሁ የአይሸ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ሀዝነት ረዲት አይለያችሁ ላይ ጠብቃችሁ፣ ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ አድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን ያይሻ ነኝ። እንግዲህ ዛሬ እጅግ በጣም በተገረምኩበት ቪዲዮ ነው የመጣሁት ማለት ነው። እንግዲህ እጅግ በጣም ታዋቂ ናት። አቢር ትባላለች። ሊባኖን ወይም ደግሞ የሊባኖስ ተወላጅ ናት ማለት ነው። እና በጣም ያው ብዙዎቹ እች ማያውቃት የለም የትኛውን ማቻ ቲክቶክ ተጠቃሚ በሙሉ ያውቃል። የብዙ ሀገር ከዚህ በፊት እንደውም የኢትዮጵያ የድሮ ወጥና የእንጀራ ሁላ አሰራር አሳይታለች ማለት ነው። የብዙ ሁሉም በአለም ላይ ያሉ የሁሉም ሀገር ምግቦች በቃ የመስራት እንትኗላት ፍላጎታላት ትሰራለች፣ ጎበዝም ናት። በጣም ምግብ አለ በተባለ መልኩ በምን በምን አድርጋ ሱፍራ፣ ጣውላ፣ ጠረጴዛ ትሞላዋለች ማለት ነው። እጅግ በጣም ጎበዝ ናት ማለት ነው። እች እቺ ውብ የሆነች እህታችን በአሁን ዘመን እንደዚህ አይነት ሴት አለ ወይ? ጭራሽ በአሁን ዘመን ታይቶ የማይታወቅ ዛሬ ዛሬ ሴቶች ውድድራቸው በብር ፉክክራቸው በብር በሆነበት ጊዜ እንኳን አይደለም እንደዚህና አፍቅረውት ወደውት ወይም ደግሞ ብዙ ጊዜ እንኳን አብረው እንኳን ፍቅር ላይ ሆነው እንኳን ሊጋቡ ሲሉ ሀብት ያለው ወይም ደግሞ ታዋቂ የሆነ ዝና ያለው የሆነ ሰው ቢመጣ እንኳን ቀጥታ ጥለው ነው ወደዛኛው ሰው የሚሄዱት። ከዚህ ሰው የብዙ ከኔ ጠብቆኛል ጠብቀዋለሁ እንዲህ በማይሉበት በዚህ ዘመን ላይ እቺ ራሷ ሚሊዮነር የሆነች ወይም ደግሞ ሀያ ዘጠኝ ሚሊዮን ተከታይ ያላት ማለት በዛ ላይ ደግሞ አስቦት የምትሰራው ምግብ ያው አንዳንድ የቸገራቸውም ሰዎች ምናምን ታከፋፍላለች። በተለይ ረምዳን ላይ ምናምን ምናምን። ከዛ ውጪ ግን ራሷም ያው ታዋቂ ናት፣ ሚሊዮነር ናት። ነገር ግን እንደዚህ ሆና ከዚህ በትልቅ የወደዳት ያፈቀራት በትልቅ ሚሊዮነር ሚሊዮን ኒካ ይደረግልኝ ብትል እሺ ይላታል ወይም ደግሞ ይመጣላታል። ነገር ግን እሷ ይሄን አልፈልግም ብላ ምድር ላይ ያለ ነገር በሙሉ ምድርም ላይ ነው የሚቀረው ዋጋ የለውም። ትዳር ደግሞ ትልቅ ህይወት ነው ትልቅ በቃ የአላ ስጦታ ነው ብላ እንግዲህ መህሯን ቁርዓን አድርጋለች። ትክክለኛ የእስላም ሱና ትክክለኛ ደግሞ አላህ የሚወደው እውነት ነው። ብዙ ሴቶች በእሷ ልንማር ይገባል ማለት ነው። እጅግ በጣም ነው ብዙዎቹ የተገርሙት። አረቦች በተለይ ያላችሁ ሴቶች በብር የምትፎካከሩ በወንድ ልጅ ካምፓኒ ያለው መኪና ያለው የትኛው አይነት መኪና ነው የያዘው፣ ምን አይነት አለባበስ ነው የለበሰው ምናምን ብላችሁ የምትፎካከሩ እህቶች ወይም ደግሞ በቃ እኔ ብቻ ልታይ የምትሉ እህቶች እስቲ ከእሷ ትምህርት ውሰዱ። እንዴት እስላማዊን አደብ በተመለከተ መልኩ ኒካዋን እንዴት እንዳሰረች፣ እንዴት እንግዲህ ብሎ በጣም ብዙዎቹ አረቦቹ ምጭ ጨረሻ ነው፣ በቃ የተደመሙባት እጅግ በጣም ደስታቸውን ሲገልጹ ነበረ። ትዳርሽ ያማረ የሰመረ አላህ የሚወድልሽ ያርግልሽ። አንቺ እንቁ ሴት ነሽ። በተለይ በአሁን ዘመን እንደዚህ ፈተና በበዛበት እንደዚህ አይነት አለ ለማለት በምንቸገርበት ጊዜ እንደዚህ አይነት ነገር ስላሳየሽን ብለው እጅግ በጣም በጣም በጣም አረቦቹን ተቀባበሉት ማለት ትችላላችሁ። ብዙዎቹ ግን የታላቸው ሴቶቹ የአረብ ሴቶች፣ ምን ነው አፋችሁ ተዘጋ? ምን ነው ዝም አላችሁ? እች ልጅ እንግዲህ በቁራንን ኒካ መህሯን ቁራን ይሁን ብላ ያለች ጀግና፣ በድሮ በሰሀባ ጊዜ የነበሩ አይነት ንስቶች የሆነች ጀግና እህታችሁ። አንዳችሁም ወጥታችሁ እንዲ ዋው በጣም ደስ ይላል በቃ በርቺ፣ እኔም እንዳንቺ ነኝ እንኳን የሚል አንድ ሴት እንዴት የለም ብለው አረብ ወንዶች ያው እየተናገሩ ነበር። በነገራችን ላይ ያው አረቦች ብዛት ፍክክር ከቻለ ለምን የሰውነት የሙሉ ከላይ እስከታች የሚለበሰው ወርቅ ያለብሳትም ደስታ አትችለውም ማለት ነው፣ ይፈልጋሉ አረቦች። እንደውም ራስ በራሳቸው ይኩራሩበታል። መኽርዋ እንደዚህ ሰጣት ምናምን ሰርጓ እንዲባ መረብትን ፈንዱቅ ነበረ ምናምን ሆቴል ማለት ነው። እና ይባላል፣ ይፎካከሩበታል ማለት ነው። ች ልጅ ግን ያን አላለችም። በትክክለኛ መልኩ እንግዲህ አባቷን ወንድሞች ቤተሰቦች ባለበት ኒካህ አስራ እጅግ ሰው ያልበዛ ግርግሩም ያልበዛ ከዛ ደግሞ ው መስጊድ ሲሄዱ ያለው ነገር በቃ እኔ እንጃ፣ በጣም የሚገርም እቺ ታዋቂ ናት። እዚ ጋር ዓለም በሙሉ ይይልኝ ይወቅልኝ፣ ዓለምን ህዝብ በሙሉ ጠራሁ ብላ ብትል መጥራት የምትችል በዛ ላይ ደግሞ ህዝቡን ከየትም ሀገር የሚሞላ ህዝብ የሚመጣላት ናት። ለምን ተወዳጅ ናት እጅግ ስነ ስርዓት ያላት ልጅ ስለሆነች ማለት ነው። እና ብዙዎቹ አስገርመዋል ውሳኔዋ ማለት ነው። እንግዲህ እውነትም ሁሉም እንዳለውም ያማረ የሰመረ ትዳር ያርግልሽ ማለት ነው። በጣም ደስ የምትል አንዳንዴ የሆነ ሰው ትክክለኛ አደቡን ስርዓቱን፣ ወይም ደግሞ ወጉን ባህል ይዞ ሲሄድ ደስ ይላቸዋል። የምታውቁትም ይሁን የማታውቁትም ይሁን ደስ ይላል ማለት ነው። እናቺ እንደዛ ነው፣ በቃ ብዙዎቹ ኮሜንት ላይ ራሱ በዚህ እንዲህ አይነት ጀግና ሴት ጀግና ነው ያለዋት። በቃ ጀግና ሴት ራሱ የፈለገችው መጠየቅ የምትችል ሴት ነበረች፣ ነገር ግን አልፈለገችም። ያ እና አላህ ይውደድላት። ትዳር ትልቅ የአላህ ስጦታ ነው። አላህ ነው የሚሰጠው። አንድ ሰው ስለወደዳችሁ ስለወደደ ስላፈቀራችሁ ስላፈቀራችሁት ወይም አይደለም፣ በአጠቃላይ ትዳር የሚመጣው አላህ ሲፈቅድና አላህ ደግሞ የጻፈው ሰው ሲያገናኝ ነውና እና በጣም ደስ ብሎኛል። በቃ መጨረሻ እውነት ነው የምላችሁ እንጥን ምንጥን ያለ ያልተንዛዛ በሆነ መልኩ ነው ሰርጓን ወይም ደግሞ ኒካዋን ያከናወነች ማለት ነው እንግዲህ እህት አቢር ይቅናሽ ማለት እፈልጋለሁኝ ማለት ነው። እንግዲህ በቃ በቅርቡ ባለሽም ሼፍ አድርገሽው አብራችሁ መታሱ ዘና እንደምታረውን ያው ባለሙሉ ተስፋ ነኝ። እኔ እወድላታለሁ። ብዙ ጊዜ የምትሰራቸው ምግቦች ምናምን ነገር በጣም ነው ደስ ይሉ። አረቦች በቁም ነገር ያይዋታል አይተዋት ብዙ ምግብ እሷን አይተው ይሰራሉ። እንዶም ምግቦቹን እሷ ላይ ሲሆኑ ያምራሉ። አከታተፉም እሷ ላይ ሲሆን በምንኛ ዘዴ ነው የምትከትፈው፣ በምንኛ ዘዴ ነው ጥዳ የምታደሳው ይላሉ ብዙዎቹ። የምግብ የሆነ እንዴት ነው ትርጉም ትሰጠዋለች ነው፣ እንደዛ ብለውም ያደንቋታል ማለት ነው። ያው ለምን ከሩቅ ይዛ ስትከትፈው ምን ስትለው ይሆናል አይደል? ይሄ ብዙ ሰው ምግብ ሼፍ ሆኖ ያው በቲክቶኩም በዩቱቡም በምናምኑ ያስተዋውቃል አይደል? የእሷ ግን እንዳየት ይላል ብዙ ጊዜ። በቃ ራሷን ፋ ባለች የሆነ ነፃነት ምሯት እንድታዩ በሚገፋፋ አይነት መልክ ነው የምታሳየው ማለት ነው። አይጨንቅም የምታሳየው ነገር እንድታዩት ውስጥ ይገፋፋል ያ ነገር ብዙዎቹን ይወዱላታል። እኔም በጣም ነው የምወዳላት፣ እውነት ለመናገር በቃ እኔ እንጃ። አንዳንዴ የሆነ የሆነ ምል ስራ ምን ምን ምን ላደርግ ብላችሁ ስንፋት ውስጥ ተቀመጡ፣ እሷን ስታይዋት በቃ የሚሰራባቸው ማቴሪያሎቹ ምኑ ኖሮ በሰራሁ ወይም ደግሞ በቃ ተነስቼ ልስራ እንድትሉ ያደርጋችኋል። እና በአጠቃላይ እንግዲህ ደስ የምትል ልጅ ናት። እና ማታቋት ትኖራላችሁ ብዬ አልልም ና እና እንግዲህ ሴቶች ያላገባችሁ፣ እንግዲህ ምርጫችሁ የሰው ልጅ ዋናው ኢማኑ ሙስሊም መሆኑ፣ ለቤተሰብ ክብር ያለው ልጅ መሆኑ በቃ በቂ ነው። ሌላው ሁሉም ይጠፋል። ገንዘብ ብቻ መመልከት የለብንም። ገንዘብን ኖሮት ነጻነት የሚነሳ ገንዘብ ኖሮት ደስታን የሚነሳ ገንዘብ ኖሮ የማያከብር የማያይወድ ብዙም ቦታ የማይሰጥ ወይም ማግባት ብቻ ስላለበት ልጅ መውለድ ስላለበት ብቻ የሚቀርባቸው አይነት ሰው ከሆነ ይህ በጣም ፈተና ነው፣ ከባድ ነው። ስለዚህ አንዳንዴ ገንዘብም ሳይኖር እውነተኛ የሆነ ፍቅር እውነተኛ የሆነ ከአንዱ አንዱ መከባበር፣ መዋደድ ስሜት መኖር እጅግ በጣም ደስ ይላል። ሴት ልጅ ሲጀመር አይሮን እኔ አላቅም ሌላ ሰው እንጂ ሴት ልጅ ከወንድ ልጅ ብር ብቻ ሳይሆን በቃ መከበርን የሚያከብራት፣ የሚወዳት፣ የሚሳሳላት አይነት ነው የምትፈልገው። በማንም ቦታ ትሂድ የትምስ ከማንኛውም ሰው ጋር ትሁን ከማንም ጋር ትቀመጥ፣ ለሷን ቦታ ሰጥቶ ተንሰፍስፎ የሚቀርባት ተንሰፍስፎ ደግሞ የሚያያት የሚወዳትን አይነት ወንድ ነው ሴቶች በብዛት የምንፈልገው ማለት ነው። እና ያው ያን ስታጣ ይመስለኛል ሴቶች ብዙ ጊዜ በቃ አይደል የሌላ ሀገርም ዜጋ የማግባትን እንደዚህ አይነት ነገር የሚፈጠረው ትንሽ ይሄ ነገር ነው ሐበሻ ላይ አይታይም ብሎ ብዙ ሰው ይላል እና ምን ልላሱ ፈልጌ ነው በአጠቃላይ ሴት ልጅ ዋናው የሚያከብርና ትክክለኛ ቤተሰቦች ሁን የሚወድ ወንድ ከሆነ ይወድ ሻል አንቺ ንም እላለሁ ለማንኛውም አልፍ መብሩክ አልፍ መብሩክ አልፍ መብሩክ ላለሁኝ አብርዬ እንግዲህ መጨረሻ ማሪ ያርግለሽ